አማረኛ ላይ ስለምዱት መጥተው ትግረኛ ላይ እንደሄዱ ሌሎች ኮሜንት እንዳለ ትግረኛ ጀምሯል። ያለ አንድ ቀን ማነች ምቅርታይ ነው ምናምን ነገር አለችኝ ነው